ሰማን ሲራገብ የሆነ በሁለት ሰዎች መካከል አንደኛው በሩታና ባብሽ ነው ነው። ሁለተኛ ደግሞ አዩ ዩቲዩብ እና ጉዜ ናቸው። እንዶ በእነሱ መካከል የተወሰነች ማይለስ ሰፈር ፈለኩ ነው። ምናልባት ቅር ነገር ካለ ራሳችን አስተሳሰብ ሀሳባችሁ መስጠት ትችላላችሁ። እኔ ግን ሚሰማኘን አንዳንድ ኢትዮጵያውያን መናገር ስለፈለግ ነው። ቅድሚያ ግን ከናብሽ ልጀምር ለአብርሽ ብር ሰጣችኋል፣ አወጣጣችኋል የምትባሉ ልጆች ያላችሁ በጎች እየተባላችሁ ነው። እንግዲህ የበግ ስም ራባ ያላችሁ በጎች ናቸው እየተባለ የበግ ስም ሁሉ ተሰይሞልን ተሰጡናል ማለት ነው። የእውነት ለአብርሽና ለሩታ ለሰርጋችሁ ብር አወጣጣችሁ ከሆነ እውነትም በጎች ናቸው። ለመመስላሽ የምንበት ነገር የሆነ የትንባሮ ልብስ ሲናገሩ ሰምቻለሁ። የእናትሽን ልብስ ቀይረሻላታል ወይ የተጠየቃችሁ ነበር። እናትሽ በዚህ ሰዓት ተቸግራ እንዳለ ታውቃላችሁ። ብዙ እናቶቻችን ከኛ እናትን ጀምሮ ተቸግረው እንዳለ ታውቃላችሁ። የእነሱ ልብስ ቀይረናላቸዋል። የእውነት ስንት ዋጋ ከፍለው አሳድገውን አብርሽና ቀሮ ምንድን ነው ይቅርታ፣ አብርሽና እሩታ እንዴት ነው? እናንተ ጋር ብር ተሰብስቦ ሰርግ ምሰረግላችሁ፣ እናንተ ጋር ብር ተሰብስቦ አዳራሽ ምትከራይላችሁ፣ እናንተ ጋር ብር ተሰብስቦ የመኪና ብር ምሸፍኑላችሁ። እነሱ ምን አጠሉ ነው? ሲጀመሩ ምን አጠሉ ነው? ዝም ብለው ያለው ሀብታምኮች ናቸው። ዩቲዩባቸው ታዋቂ እኮ ነው። ስም በየወሩ እኮ አንቺ 10 አመት 40 ከፍለሽ ወጋ መስቀያትሽ ማታገኝ እሱ ባንድ ወር ውስጥ ይከፈላቸው። ስለዚህ ዩቲዩብ ተቆልሽ ታውቁታላችሁ ምን ያክል እንደሚከፈላችሁ በወር ስለዚህ እናንተ ምን አገኛሉ ብላችሁ የምታሽቀበሉት ይቱ ማየት ይቻላል ማየት ትልቅ ነገር እኮ ነው፣ ትልቅ እርዳታ እኮ ነው። ከዛ ውጪ የሰጋችሁ ለምንድነው የምትሸፍኑላችሁ? አረተው እስቲ የራሳችሁን ቀዳዳ የራሳችሁን እናት አባት አስታውሱ። አሁን አብሽና እሩታ ለምንድነው የሚታገዙት? የእውነት አግዛችሁ ከሆነ ማለት የእውነት ያገዛችሁ ልጆች በጣም በጣም በጎችን በጎች ናቸው። የእውነቴን ነው። ማቹ እስም ቀዳዳ እንዳለብን የቤታችን መሬት ለመግዛት ራሱ ስንት ጣጣ ውስጥ እየገባ ነው ማለት ነው። የተገዛ መሬት ለማሰራት ስንት መከራችን ፍዳችን እንደምናይ የተጀመረ ቤት ለማስጨም ለማስጨረ ስንት ፍዳችን እንደምናይ እስ የራሳችን ጉደላችን ቀዳዳችን ሙሉት፣ ቅድሚያ አታሽቃብጡ። ይሁን አታሽቃብጡ ሁሉም ታሽቃብጣላችሁ ማለት አይደለም። ሊተወሰነ ሱ ስለምታሽቃበጡ በእናንተ ምክንያት እኛም አረብ ሀገር ያላችሁ በጎች እየተባለ ነው። በግ እንግዲህ እንደፈለገ የሚነዳ ማለት ነው። እዚህ በፊዬ ዘመን በግ ሲቀጥል ደግሞ አረብ ሀገር ላይ ስንት ሙተው አስክሬናቸው ወደ ሀገር ለመግባት ብር ሲያስፈልግ የእውነት አብርሽና ሩታ ድምፅ ሆኖላቸዋል። ማስታወቂያ ሰርቶላቸዋል። አረብ አገር የሚሰቃዩትቻችን ሰቃይቶቻችን ለምንድነው ማስታወቂያ ታዲያ ማይሰሩልን? እንደዚህ ለምታሽቃብጡላችሁ ለምንድነ ማስታወቂያ ድረ ማስታወቂያ ማይሰሩላችሁ ለምንድነው እርዳታ ነገር ማያሰባስቡላችሁ? ታዋቂ እኮ ናችሁ እናንተ ዳጋ የምታሽቃብጡት ስለምንድን ነው እናንተ? ካልደረሱላችሁ ራሳችሁን ወጡ ገንዘባችሁን የያዙ የእውነት ነው ብዙ ነገር ምንድን ያመሰራችሁ ኢትዮጵያ አሚን አንድ ብር እንኳን ተቸግረን እናውቃለን። ብር አለን ብለን ምንም ብር ሳይኖረን አንድ ብር እንኳን ተቸግረን እናውቃለን። ደምቶቻ አንድ ብር እንኳን አንድ ራም እንኳን አንድ ሪያል አይደለም አንድ ብር በኢትዮጵያ ራሱ ምትቸገሩበት ጊዜ ይኖራል። እዚያ አታሽ ቃጡ። አብርሽና ሩታ በጣም ትልቅ ተወሮች ታዋቂዎች ናቸው። እራሳቸውን ይችላሉ። ራሳቸውን ማስተዳደር ይችላሉ። ራሳቸውን ችለው መደገስ ይችላሉ። ሲቀጥል ደግሞ በዚህ ሰዓት የኦርቶዶክስ እምነት ተከታይ ሀማማት ነው። በሀማማት ደግሞ የምን ሰርግ፣ የምን ጭፈራ፣ የምን ነገር ነው? ምግቡንም ሳየው ደግሞ የፍስክ ምግብ ነው። ምንድን ነው እየተካሄደ ያለ? ለዚህ እምነታቸው ቀይረው ወይስ ምን ንቀት ነው? እኛን ኳፍሩን፣ አይደለም ሃይማኖታችን ግን አክብሩ። ለእነዚህ ነው የምታሽቃቡት፣ ለሃይማኖታቸው ያልሆኑ በዚህ ሰዓት በማይጨፈርበት ሰዓት እየጨፈሩ በዚህ ሰዓት የፍስክ ምግብ ጭራሽ እንኳን የፍስክ ምግብ አይደለም። ቆሎ ተበልቶ ባንድ ፍን ቆሎና በውሃ የሚጾምበትን ቀናቶችን እነሱ ግን እያሳለፉት። ለምን ህዝቡን ሀጢያት ውስጥ አስገብታላችሁ እንዴ? ሰው እንደነ በሃማማት ሰርግ ሲደረግ እንዴት ምን ጥያቄ አትጠየቅ። ስለዝራቶች ጠብቁ፣ ገንዘባቸውን ያዙ፣ አታስቀምጡ። እናት አባቶቻችሁ ውስጥ በዓል ሲመጣ ለነሱ ላኩላችሁ። ለእነዚህ ለዩቲዩበሮች ከመልኩ ይል ለእናት ለአባታችሁ ላኩ። እናት አባቴ የሌላቸው ብዙ የተቸገረ ሰው አለ። የውለት ነው ብላችሁ ዩቲዩብ ኢትዮጵያ ላይ ቤት ክራይ መክፈል አቅቷቸው ጎዳና ላይ የሚኖሩ በርካታ እናት አባቶች እህት ወንድሞች አሉ። ለነሱ አግዟቸው። አብርሽና ሩታ በጣም ሀብታም ናቸው። ከእናንተ ከምታገኙት በላይ ነው የሚያገኙት። ምንም እርዳታ ያስፈልጋችሁ። ሲቀጥል ደግሞ አብርሽና ሩታ ሰርግ ሳይሆን እኔ እንደሚመስለኝ ከሆነ ስራ እየሰሩ ነው ለዩቱብ ነው እንጂ፣ እውነት ትክክለኛ ሰርግ ከሆነ በጾም ሰርግ አይደረግም። ሲቀጥል ደግሞ ቤተሰብ የሌለበት ይህም ሰር ስራችን እየሰሩ ነው። እናንተ ግን እንደረግ እውነትም በጋችሁ መስርቱ መስርቱ። የእውነት መስርቱ። ለምን አተሰረተ የለው ነገር። ደግሞ አዩና ብዜ አዚጋ ሳልናገር አላልፈው። ማንም ሰው በሰው ትዳር ውስጥ ጣልቃ እነሱ ለራሳቸው ተነጋግረው መፍታት ከቻሉ ሰየ ለማስታረቅ ከሆነ ብቻ ግቡ እንጂ አንዱን ወግላችሁ አንዱን እያጥራላችሁ በፍስ ጾም ነገ እነዚህ ሰዎች ይገናኛሉ። እኔ ብዙ ጥንዶች እናውቃለሁ። ትናንትና ተባልተው ተባልተው ብዙ ነገር ተደራርገው በይቅርታ ነገሮች እንትቶ ታርቀው በነ ፍቅር የሚኖሩ አሉ። ትናንትና እንደዛ ነው። ሰው ሲያስቃብጥላቸው ጥላቻ ያደረጓችኋል። ስለዚህ በተለይ በወለዱ ጥንዶች መካከል ጣልቃ ገብታችሁ፣ አንዱን ወግላችሁ አንዱን አጥላሻችሁ አድ አድ እነሱ ነገር ተታረቀው ለማንም ብዙ አሁን ፈጣላም ብለው የተታረቁ ሰዎች አሉ። ስታረቁ ደግሞ እናንተን ትናንትና ላይ እነሱ እንደዚህ ነው እንደዚህ ብለው እየተባለ ብዙ ነገር ለእናንተ መጥፎ አመለካከት ያላችሁ ሰዎች አሉ። ስለዚህ ሌላቸው የምፈልገው ነገር ለማስታረቅ ከሆነ እሰየ፣ አስታርቁ። መታረቅ ጥሩ ነው፣ ማስታረቅ ጥሩ ነው፣ ፈጣሪ የሚወደው ነው። ከዛ ውጭ ግን አንዱን ወግላችሁ አንዱን እያጠሽላሻችሁ በፍጹም ኮመንትም ማትጻፉ ቢሮ ማጥፉ ምንም ነገር አትናገሩ። በዚህ ሰዓት ሲጀመር ሰውን ምናጠሻሽበት ነገር ሰውን የሆነ ነገር የምናደርግበት አይደለም። በዛ ጾም ነው። ለምን በጾም ሰዓት እራሱን ውሉ እንደሚነሱ አላውቅ። ወርቴ ነው ማለት ነው። እዚህ በጾም ሰዓት እንዲያው በምቾት ሁሉ ሰከነው ያላችሁ ተመልካችን እንዳይሳሳት አድርጉ። ብዙ ዩቱበርስ አሁን ሰሞኑ እንዳልኳችሁ ከነ አብርሽና ከነሩታ ጀምሮ ከነ ብዜና ከናዩ ጀምሮ የላማ ነው ውስጥ ይመታችን ደግሞ እንዴት ደግሞ ከባሪያ ጋር ብላ አሁን ታረቅና ምንሽ ደሞ መታረቃችሁ ደስ ይላል። ደስ ነው ግን ብቻ ነው፣ ሶሻል ሚዲያ ላይ ባታወቁት ምን አለበት ሰው። ምክንያቱም አንዱን አንዱ ይወግላል፣ አንዱ አንዱን ያጥላላል። ታዲያ ሀጻፍ እኮ ነው ስለጀመረ ስድብ ራሱ አሁን አዩ ምን ስለሰማሁኝ ነው ድሮም የሴት ልጅ የሚኮመንት አይቻለ እናት ብዙ ዋጋ ከፍላ ይሆናል ይሆን ያሳደገችት። ስለዚህ እዋካችሁ ካቹ በስ እናቶችን አትሳደቡ። ድሮንም ኃይለኛ ናት ታስታውቃለች፣ አስመሳይ ናት የሚሉ ኮመንት አይቻለሁ። ምን ልበላችሁ፣ በቃ ለምን እንደዛ እንደሚሉ ታውቃላችሁ። አንድ ጊዜ ምንድን ነው ብዙ ብዙዚ ያንገት የደፋ ነው። አዩ ደግሞ ተናጋሪነት፣ ለዛ ለዛም ኃይለኝነቷ የሚገለጥ ይችላል። ግን ውስጡን የሚያውቀው እነሱና ፈጣሪ ብቻ ናቸው። ነገር ግን ይቅርታ ተጠያቀው ሲታረቁ እናንተ መሀል ቤት ነው። በቃ ወይ ካዩ አትሆኑም ወይ ከብዜም አትሆኑም ከማንም አትሆኑ። ደግሞ ይታረቃሉ። እንዴት ልጅ ያላችሁ ናችሁ። ለምሳሌ ከስደት ረጅም ዓመት ሰርታ ያመጣችሁ ወይ ምን ታቋታላችሁ ወይኒ ወይም እና ፍቄ ምን ያክል ጠባችሁ ተጋኖ እንደባለ። አሁን ግን ተታርቀዋል። መታረቃችሁ ደስ ይላል። ግን የኛ ማሽቃበጥ የኛ ስድብ ግን መቼ ነው መፍትሄ የሚያገኙ? እነሱ ጠራኋቸው፣ ጠባችሁ፣ በይቅርታ መፍትሄ ተገኘ። የኛ ስንሳደብ የነበረው የኛ ስናሽቃበጥ የነበረው መቼ ነው መፍትሄ እንደነሱ የሚገኘው? መቼም መፍትሄ ያገኘው። ስለዚህ እባካችሁ አረብ ሀገር ያላችሁ እህቶቼ እንዲያው በፈጣሪ ስም ለምናችሁ አታሽቀምጡ። ነገ ሲታረቁ አንድ ሲሆኑ እናንተ መሃል ቤት ነው የምትቀሩት። እንድላችሁ ነው የምፈልገው። እራሳችሁን ጠብቁ፣ እንቅልፍ ተኙ፣ ምግብ ብሉ፣ ውሃ ጠጡ፣ ሰውነታችሁን ፈሳሽ ነገር ስጡ፣ አትጨነቁ። ነገ ራሱ ነገ ምን ዞን በሚመጣ አታውቁምና፣ የዛሬውን ግን እንቅፋቱን ሰላማዊ እንቅልፍ ተኝታችሁ ኑራችሁ በሰላማዊ መንገድ ሰውነታችሁን ሲጠብቃችሁ ጤንነታችሁ ሳይዛባ በሰላም ለቅድስት አገራችሁ ድሁ። በጣም ነው የምወዳችሁ። መልካም ዘመናችሁ። ቻው።